ውረድ ኑረድ አላዋጣንም፣ ፍና ከሰማይ አላዋጣንም። ሆ ብሎ ገሎ መሞት ሳይዳዳው ከእንግዲህ ብረት ከብሶ ሆኖ አልዳው አዲሱ ትውልድ ሀሳብ ነው ሜዳው ደም ካላፈሰሰ መኖር የማይችለው የወንጀለኛ አዛውንቶች ስብስቡ ህወሃት ሻዕቢያን ከጀርባው አዝሎ በአፋር በኩል ድጋሚ ወረራ ጀምሯል። ግድ የላችሁም ብትዋጉም፣ አታሸንፉም። አይታችሁታል፣ ጥቅም የለው። ግን ውጊያ ያስፈልግም። ተባብረን አገር እናልማ። ማን ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። የህወሓት ጉጅለ ወንጀለኛው ጉጅለ፣ ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። የትግራይን ትግራይን ህዝብ እጣፈንታ ፈንታ መውሰን የለበት ጥቅም የለውም። ትግራይ ተለቁ እነ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። ምንም ብንታገስ ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። ይህ ትንታኔ ሜዳ ነው። ግብፅን ሁነኛ ገባሩ ያደረገውና ኢትዮጵያን በማፍረሱ ኢትዮጵያውያንን በማበጣበጡ ሴራ ላይ በካይሮ ሲዶልት የከረመው ኢሳያስ ወደ ምሽጉ በተመለሰ ማግስት ተልዕኮውን በአግባቡ መጀመሩን የሚያሳይ ድርጊት በህወሃት በኩል ተፈጽሟል። ደም ካላፈሰሰ መኖር የማይችለው የወንጀለኛ አዛውንቶች ስብስቡ ህወሃት ሻዕቢያን ከጀርባው አዝሎ በአፋር በኩል ድጋሚ ወረራ ጀምሯል። ህወሃት መቼም ከጦርነት እንደማይመለስ ሁሉም ኢትዮጵያዊ ጠንቅቆ ያውቃል። በዚህ የጦርነት መስመር መመላለስን የለመደው ህወሃት አሁንም በድጋሜ በአፋር ክልል ህዝብ ላይ ውጊያ ከፍቷል። ለብዙ ጊዜያት የጦር መሣሪያዎችን ከድንበር ሀገራት በኩል እያስገባ የቆየውና ወታደራዊ ልምምድን በስፋት ሲያደርግ፣ ሰራዊትን ሲያስመርቅ የከረመው ህወሃት እነሆ ዛሬም ኢትዮጵያ ሰላም አይኑርሽ ኢትዮጵያውያን ሰላም እጡ በሚል ዳግም ወረራ ፈጽሟል። ህወሃት ቀን የትግራይ ገበሬዎችን ሰብል ሲሰበስብ ውሎ ህዝቤ ውስጥ ነኝ ብሎ ደክሞት አዳሩን ያረፈው የሰሜን እዝ መከላከያ ሰራዊት ላይ የክህደት ጭፍጨፋ ከፈጸመ ይሄው ድፍን አምስት ዓመታት ሆኖታል። ያንን ክዳትም መብረቃዊ እርምጃ ወስደናል በማለት ገልጾ የእልቂት በርን ከፍቶ ያ ሁሉ እንዲመለስ የማነሻው ሰቆቃ ተፈጥሯል። ይህንን ዕለት እያሰብን እንዳይደገም ብለን መቼም እንደማንረሳው ደግሞ በቁጭት የገለጽነው በዚሁ ሳምንት ሰኞ ነበር። ጥቅምት 24 ቀን 2013 ምን አይነት ቀን እንደሆነች ለማንም ንጹሕ ኢትዮጵያዊ ግልጽ ነው። ህወሃቶች ኢትዮጵያን የካዱበት፣ የበሉበትን ማዕድ የረገጡበት፣ መከላከያ ሰራዊቱ የኔ ናቸው ብሎ አምኗቸው የተኛውን ምንም ዓይነት ጎሳና ብሔር የሌለውን ወታደር አዘንግተው ያረዱበት መኪና በላዩ ላይ የነዱበት ሙሉ በሙሉ የሰይጣንነትን ባህሪ ያሳዩበት ዛሬም ድረስ ሰላምና መረጋጋት በኢትዮጵያ ላይ እንዳይታይ ያደረጉበት ቀን ነው። ይህ ቀን ኢትዮጵያ የክህደት ቀንን አስባ እንድትውል ጠባሳ ጥሎባት አልፏል። የዚያ ጦርነት ጠንሳሽ መሪዎች ብዙዎቹ በጦርነቱ ቢሞቱም፣ ሌሎቹ በሥራቸው ተጸጽተው ከጦርነት ሰባቂነት ቢመለሱም ዛሬም ከጦርነት ውጪ የማይታያቸው የህወሃት ሰዎች ለዳግም ጦርነት ከመፎከር አልፈው ወደ እርምጃ ገብተዋል። የተከዱትን እያሰብን ባለኝ ጊዜ ዛሬ ደግሞ ሌላ ክህደት ተፈጽሟል። ለኢትዮጵያ እናት ዓይንሽ ከለቅሶ አይረፍ ከመፈናቀል አት ውጪ ልጆችሽ ከሞት ከስደት ውጪ ዕጣ ፈንታቸው አይሁን በሚል የፈረደባቸው ቡድን ህዝቡ እንቅልፋቶ በስቀቀን እንዲያድር አድርጎታል። ጦርነትን ፍርሃት ሽሽት የጀመረው ትግራዋይ ወጣት የፈራው ነገር የቀረበ ይመስላል። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታት ታውቅም። አስገድደው ነው የሚወስዱት፣ አስገድደው አወዳድረው አንቺ የጀግናናት አንቺ የፈሪ ናት እያሉ ወጣቱን፣ ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ፣ ቀሚስ የለበሱ ሴቶቻችን እኮ በጀግኖች በጀግነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አርጎ ነው የወሰዱት። እንዲህ አርጎ ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነጻ መውጣት አለበት። የህወሀት ኃይል ከፕሪቶሪያው የሰላም ስምምነት ቀጥሎ በሚያደርጋቸው ትንኮሳዎችና የጦር ሰበቃዎች የፌዴራል መንግስት በህወሀት ጅሌዎች ላይ እርምጃ እንዲወስድ ለማድረግ በቂ ምክንያት ሳይሆኑ ቀርቶ አልነበረም። በፕሪቶሪያው ስምምነት አደብ ከገዙት የተረፈው ስብርባሪው ህወሓት ስምምነቱን መጣስ የጀመረው ገና ከስምምነቱ ማግስት ነበር። የኢትዮጵያ መንግስት ባለፈው የሰሜን ኢትዮጵያ ጦርነት ወቅት የደረሰው እልቂት እንዳይደገም ሌላ ሞት፣ ሌላ መፈናቀል፣ ሌላ የአካል ጉዳት እንዳይደርስ በሚል ከአንድ ሀገር መንግስት ከሚጠበቀው በላይ ትዕግስትን አሳይቷል። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን የተበላሸ በአቅም ጠግነናል። የእኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለው። ትግራይ የሚደረግ ውጊያ ዓላማ የለው። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀረ ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም። ትግራይ የሚደረግ ውጊያ እነ ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። ምንም ብንታገስ ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። የህወሃቶች የገዥነትም ሆነ የተገዥነት ታሪካቸው ሁሉ የኢትዮጵያን ጠላትነት የሚያሳይ ነው። ኢትዮጵያን የባህር በር አልባ ያደረጉት፣ ህዝብ እርስ በርሱ ጠላት ሆኖ እንዲጠፋፋ እጅግ የሚዘገንኑ ሴራዎችን የፈጸሙት ኢትዮጵያን አቀጭ ጨዋት የዘለቁት የህዝብ ጠላቶቹ ከሃዲዎቹ ህወሀቶች ታሪክ መቼም ይቅር የማይለውን ክህደት ዛሬም እየፈጸሙ ነው። የውስጥ ሰላማችንን የማትሻውና በኢትዮጵያ ውስጥ ለሚከሰተው ማንኛውም ግጭት በእጃ ዙር ጣልቃ መግባቷ የማይቀረው ኤርትራ ጋር በመሆን የባንዳነት የክፋት ጥጉን እያሳየ ነው። ግብጾ ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። ይህ ጦርነት ከመሳሪያ ጦርነትም በላይ ነው። በብዙ ይተነተናል። የህወሃት ጅሌዎችና ላኪዎቻቸው ጠባቸው ከመንግስት ጋር ሳይሆን ከኢትዮጵያ ህዝብ ጋር እንደሆነ ብዙ ማሳያዎችን መምዘዝ ይቻላል። ጦርነት የሚከፍቱባቸውን ወቅቶች ከገበሬ የሥራ ወቅት ጋር የሚያመቻቹ ክፉዎች ናቸው። የመሳሪያቸው አፈሙዝ ሥራ የሚጀምረው ገበሬ ሲዘራና ምርቱን ሲሰበስብ ነው። ለምስኪን አርሶ አደር የዘራውን እንዲያጭድ ፋታ መስጠት አይሹም። ይህንን ሁሉ የክፋት ጥግ እያየን ነው። ይህ ቡድን እስካለ ድረስ ኢትዮጵያን ማድማቱን ይቀጥላል ማለታችን ሀገር ለማቆየት በየጊዜው መስዋዕትነት ተከፍሏል። ዛሬም ይከፈላል። ዛሬ የሚከፈለው መስዋዕትነት ግን ሀገር ከማቆየትም በላይ ይህንን ቡድን ማጥፋትም መሆን አለበት። ህዝቡ በጦርነት ዝሏል፣ ተንገሽግሿል። ህወሃት በጦርነትም ሆነ ይቅር በተባለበት ዘመኑ ህጋዊ ፓርቲ የመሆን አሰራርን የመከተል በምርጫ የመሳተፍና የመፎካከር ዓላማ እንደሌለውና በተቃራኒው ያለ ጦርነት መኖር እንደማይችል ዛሬም እያሳየ ነው። ህወሃት ከዚህ በፊት ያካሄደውም ይሁን አሁን እያካሄደ ያለው ጦርነት የራሱን ጥቅም ለማስጠበቅ እንጂ ለትግራይ ህዝብ ጥቅም ተጨንቆ አይደለም። ለዚህ ማሳያው ደግሞ ዛሬ ህወሃት ወዳጅነት የመሰረተውና ጦርነት የከፈተው ትላንት የትግራይ ሴቶችን ደፍሯል፣ ትግራዋይን ጨፍጭፏል በሚል ሲከሳቸው ከነበሩ የሻእቢያ ሰዎች ጋር መሆኑ ነው። ይህንን ለረጅም ጊዜ የህወሃት ቡድን አባል ሆነው የቆዩትና በስምምነቱ መሰረት ራሳቸውን ከቡድኑ ያገለሉት የቡድኑን እንቅስቃሴና ሴራ በሚገባ የሚያውቁት አቶ ጌታቸው ረዳ ይመሰክራሉ። አቶ ጌታቸው ኋላ ቀሩ ቡድን የፕሪቶሪያ ስምምነትን ቀዶ ለመጣል ሁሉም አይነት ትንኮሳ ቢሞክርም የፌዴራል መንግስት ግብረ መልስ ሳይሰጣቸው ዝም በማለቱ አሁን መንግስትን ጎትተው ወደ ግጭት ለማስገባት በማለም በአለቃቸው ሻእቢያ ትእዛዝ በአፋር ትንኮሳ እየፈጸሙ ስለመሆኑ አረጋግጠዋል። የትግራይም ሆነ የጎረቤት ክልል ህዝብ ከዚህ በፊት በተካሄዱት ጦርነቶች የተጎዳው ይበቃዋል። አሁንም ቡድኑ ወደ ጦርነት የሚገባ ከሆነ ልጆቹን የሚገብረውና በኢኮኖሚ የሚጎዳው ይህ ህዝብ ነው። ጦርነት ለማንም ህዝብ አይጠቅምም። ይህንን ከሌላ ከምንም ሳይሆን ካለፈው ጊዜ መማር ያሻል። የህወሃት መሪዎች ከዚህ በፊት በሀገሪቷ ከፈጸሟቸው በርካታ ወንጀሎች መጠየቅ ለመዳንና የባዳዎችን ሴራ ለማስፈጸም ሰላም እንዲኖር አይፈልጉም። እንደ ህዝብ የቅርብ ጊዜ የጦርነት ቁስል ባልሻረበት ቅጽበት ይህንን የመሰለ ክህደት ድጋሚ መቀበልና ለስደት መዳረግ እጅግ አሳዛኝ ቢሆንም ወያኔ ግን አድርጎታል። የሲሲ አዛዥነት የኢሳያስ ታዛዥነት የጽንፈኛው ህወሃት ተላላኪነት ሊያበቃለት ይገባል። ይህ የባዳና ባንዳ የጦር ትብብር የኢትዮጵያ ህዝብ ይበልጥ አንድነቱን የሚያጠናክርበት ምዕራፍ ነው። የስልጣን ጥም አናቱ ላይ የወጣው ህወሃት ትግራይ ወጣት አልባ እንድትሆንና ወጣት ሰርቶ በክልሉ እንዳይኖር በማድረግ የትግራይን ወጣት ለመጨረስ ቆርጧል። አሁንም ሌላ ሞት፣ ሌላ ስቃይ፣ ሌላ ረሃብና መፈናቀል፣ ሌላ ጥቁር ጠባሳ እንዲመጣ የሚሻ ህዝብ የለምና ኢትዮጵያዊ ሁሉ ጦርነት አንፈልግም ይላል። ከዚህ ሁሉ ካለፈ ግን ዛሬ የሚከፈለው መስዋዕትነት ሀገር ከማስቀጠልም በላይ ነው። ይህንን በጭካኔ የታወረ የአዛውንቶች ቡድን ማጥፋትም መሆን አለበት። ምክንያቱም ህወሃት የሚባል ቡድን እስካለ ድረስ የኢትዮጵያ ሰላም አይረጋገጥም። ኢትዮጵያ ዛሬም ታሸንፋለች። ግድ የላችሁ፣ ብትዋጉም አታሸንፉም። አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልግም። ተባብረን አገርናል። ማነው ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ስቱሌት ባይ ዘ ወይ የኢትዮጵያን መንግስት በኃይል ስቱሌት አይቻልም። አለፈ ያኔ ተሞከረ፣ አልሆኑም፣ አለፈ። ከአሁን በኋላ ሰላም ብቻ እንደ አባይ ሺህ አመት ሸለቆ ሲጓዝ ይኖራል እጂ እንጂ አንድም ቀን